ከጠርሴስ ሀገር ነው። ከጠርሴስም ሰዎች አስቀድሞ አመነ። ሐዋርያ ጳውሎስም ከተጠራና ካመነ በኋላ በብዙ ሀገሮች ተከትሎ በወንጌል ትምህርት አገለገለው። ሐዋርያ ጳውሎስንም ከጠራና ካመነ በኋላ በብዙ ሀገሮች ተከትሎ በወንጌል ትምህርት አገለገለው። በተሰሎቄ ከተማም ከጳውሎስ ጋራ ይህ ሰው በመጎተት ከተሰሎቄ ገዢ ዘንድ አቀረባቸው። ከዚህም በኋላ በጥርሴስ ሀገር ቅዱስ ጳውሎስ ኤጲስቆጶስነት ሾመው። የወልደ እግዚአብሔርን ቤተ ክርስቲያን በመልካም አጠባበቅ በቀንነት ጠበቀ። ምእመናንን በቀናቸው ያሞሉት ካጸናቸውና በጎ መግባርን ካስተማራቸው በኋላ ከዚያ ወደ ምዕራብ ሀገር ሄዶ በውስጧ የከበረ ወንጌልን አስተማረ። ስሟ ኮራኮራስ ወደ ምትባል ደሴትም ደርሶ በውስጧ ወንጌልን ሰበከ። እግዚአብሔርም ወደ ማወቅ መለሳቸው። በዲያቆናት አለቃ በሰማዕታትም መጀመሪያ በከበረ ሐዋርያ እስጢፋኖስ ስም በውስጧ ቤተክርስቲያንን ሰራላቸው። የዚያች ሀገር ገዢም ባወቀ ጊዜ ይዞ እስር ቤት አስገባው። በዚያም ሰባት ወንበዴዎች አግኝቶ ሃይማኖትን አስተማራቸው በክብር ባለቤት ጌታ ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትን ማጠመቃቸው። ከዚያም በኋላ በመኮንኑ ፊት ቆሞ እኛ ክርስቲያኖች ነን በክብር ባለቤት ጌታ ኢየሱስ ክርስቶስ እናምናለን ብለው ጮሁ። መኮንኑም ዝፍትና ዲን በተመላ ምጣድ ውስጥ አግብቶ አቃጠላቸው። የሰማዕትነትን አክሊልም ተቀበሉ። ከዚህም በኋላ ቅዱስ ያሶንን ከእስር ቤት አውጥቶ ብዙ አሰቃየው ነገር ግን ምንም ምን ጉዳት አልደረሰበትም የንጉስም ልጅ ከቤቷ መስኮት ሆና አይታ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነች ልብሶቿንና ጌጦቿን አውጥታ ለድሆችና ለምስኪኖች ሰጠች ከዚህም በሐዋርያው ያሶን አምላክ በክብር ባለቤት በጌታችን ኢየሱስ ታመነች አባቷም ሰምቶ እንዲያስሯት አዘዘ። እንዳዘዛቸውም አደረጉ። በጢስም አፍነው አሰቃያት። ደጋግሞ አራቆሷት እና አባቷ በፍላጸ ነደፋት። ነፍሷንም በእግዚአብሔር እጅ ሰጠች። ከዚያም በኋላ ቅዱስ እያሶንን ወደ ደሴት ሰደደው። በደሴት ውስጥ ያሰቃየው ዘንድ መኮንኑ ከሰራዊቱ ጋር አብሮ በመርከብ ተሳፈረ። እግዚአብሔርም ከሰራዊቱ ጋር በባህር አሳጠመው። ከዚህም በኋላ ቅዱስ ያሶን ወንጌልን እያስተማረ ብዙ ዘመናት ኖረ። ሁለተኛም ሌላ መኮንን ተሾመ። ቅዱስ ያሶንንም ይዞ በምጣድ ውስጥ ድኝና ዝፍት ሰም አልቶ ነበልባሉ ወደ ላይ እስኪወጣ ድረስ ከበታቹ አነደደ። ቅዱስ ያሶንንም በውስጡ ጨመረው። የክብር ባለቤት ጌታችንም አዳነው። ምንም ምን ጉዳት አልደረሰበትም። መኮንኑም ይህን ድንቅ ስራ አይቶ በክብር ባለቤት ጌታችን ኢየሱስ ክርስቶስ ከቤተሰቡ ሁሉ ከሀገር ሰዎች ሁሉ ጋር አመነ። ሁሉንም አጥምቆ የከበረ ወንጌልን ሕግና ትእዛዝን አስተማራቸው አብያተ ክርስቲያናትንም ሰራላቸው ከውስጣቸውም ብዙ ድንቆች ታምርቶች ያደረገ ብሩህ በሆነ ገድሉ ጌታችንን ደስ ካሰኘውና ካገለገለው በኋላ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱ ከኛ ጋር ለዘለዓለሙ ይኑር አሜን። በዚችም ቀን ከቤልጌት ሰዎች አባ ብሶይ በሰማዕትነት አረፈ። ይህንም ቅዱስ በመናቅና በማቀለል ሰውነቱን በማጣመምና በመቆልመም አሰቃዩት። የእግዚአብሔርም መልአክ በእጁ አክሊል ይዞ አትፍራ ጽና፣ እነሆ በእጄ ውስጥ አክሊል አለ አለው። ደግሞም ብዙ አሰቃይቶ ወደ እሳት ጨምሩት ተጋድሎንም እዚህ የፈጸመ ለእግዚአብሔርም ምስጋና ይሁን እኛንም በጸሎቱ ይማረን በረከቱ ከእኛ ጋር ለዘላለሙ ትኑር አሜን በዚችም ቀን የተባረከች ንግስት ወለተ ማርያም የዕረፍቷ መታሰቢያ ነው እርሷም የንጉስ ወናግ ሰገድ እናቱ ናት ለእግዚአብሔር ምስጋና ይሁን እኛንም ከመከራ ሁሉ ያድነን ለዘላለሙ አሜን በዚችም ቀን ደግሞ የከበረ ቀሲስ አውሳብዮስና የሰማእት ቅዱስ ስም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ በጸሎታችን ይማረን ለዘለዓለሙ አሜን። እዛ ማላፍ ጸሪ መካን